እንዴት ናችሁልን ዛሬን በምርጥ ፊልም መተናል። ላይክ በማድረግ ጀምሩ እያለን ቤተሰብ ያልሆናችሁ ደግሞ ደሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ውስጥ ጀምር እራን የምትባል ልጅ ከሚያባሯት ሰዎች ለማምለጥ ትሞክራለች። በዛም ሰዓት ደሞ ቴን የሚባል ልጅ አንዲት የድርጅትን አለቃ አስፈራርቶ እሱ ባለው ነገር እንድትስማማ ሲያረጋት እናያለን። ራምን የምትገባበት ስለጠፋት የወንዶ ሽንት ቤት ውስጥ ዘው ብላ ስትገባ እሱን ታገኛለች እሱን ቪዲዮ ይቀርጻትና ስልኩ ልትቀማው ስትል ልብሷ ስለተቀደደ ጃኬቱን ይሰጣታል። ከዛም ሰዎቹ ሲሄዱ ሌባ ነሽ አይደል? ኧረ አይደለሁም። ደሞ ቪዲዮን አጥፋው ሌባ መሆንሽን ስላረጋግጥ አላጠፋውም። ደግሞ ጃኬቴን ትመልሻለሽ ሲ በጣም የአስፈራራት ሴትዮ የልጅ ልጅ ሊደበድበው ሰዎችን ይዞ ይመጣል። ራምም መቅረጽ ስትጀምር ፈርተው ይሮጣሉ። ለምን ረዳሽኝ? አንተ ምረርተኝ ስለነበረ ነው። እሱም ቪዲዮውን ያጠፋላታል። ከዛም ዚ የሚባለው ልጅ አያቱ በአንተ ምክንያት ነው የከሰርነው ብላ በጥፊት አይጮሏለች። ልጅ እሱም ልጁን ይዘነው ነበር ራናት ያስመለጠችሁ? ያቺ ሴትየውም የራን ማየት ስለነበረች ለምን እንደዚህ እንዳደረገች ስጠይቃት አጎቷ ያረጋቸውን እንዳረሳች ትመልስላታለች፣ ሴትየውም በጣም ተናዳ ልትመታት ስትል እናቷ ትመጣለች። ራንም አባቴ ቢኖር ኖሮ በእናንተ ምክንያት እስር ቤት በመግባቱ ይቆጭበት ነበር። እናቷ እዛው ማ ትወድቃለች። ሁሉም እያዩ ጥለዋት ሲሄዱ በጆን ሆስፒታል ተወስዳትና ደህና እንደሆነች ግን ሆስፒታል መቆየት እንዳለባት ይነገራታል። እሷም ምንም ብር ስለሌላት አያቷ ጋር በመሄድ ልጁ ማ ያስከፈልጋችሁን ይረዳቸዋለሁ ግን የእናቴን የሕክምና ወጪ መሸፈን አለባችሁ። እሺ ግን ልታታልኝ ከሞከር ከሞከርሽ እንደማትተርፍ ይወቂው። ለትልልቅ ድርጅቶች የተዘጋጀ ፓርቲ ላይም ኬሪ የምትባል ልጅ ቴን አብሯት እንዲሰራ ስጠይቀው ራን ትመጣለች። ዘመዶቿ ሊጎዱት እንዳሰቡ ስላወቀችም ልትረዳው ስትሄድ ኬሪ መጠጡ ላይ መድኃኒት ትጨምራለች። እሷም ቴን ወደ ቤት ሸኘኝ እንጂ ልጅቷም እንደማትተው ስታውቅም መጠጡን ለራሷ ትጨልጠዋለች። እሱም ሊሸኛት እንደሚገባ ተናግሮ ይነሳል። መኪና ውስጥም የተጠጋች ስታስቸግረው በመጠጡ ምክንያት እንደሆነ ይገባውና ቤቱ ይወስዳታል። ጠዋት ላይም የተፈጠረውን በትንሹ ትዝላትና አንተ ምንድን ያደረከኝ? እሱም ያደረገችውን ሲያሳያት መጠጡ ነው እኔ አይደለሁም ከዚህ ሁሉ ከኬድ ጋር በሄድሻ ላይ ነበር ብሎ ከቤቱ ያስወጣታል። ከዛ ስራ ለመቀጠር እሱ መስሪያ ቤት ትሄድና ፈተናውን በጥሩ ሁኔታ ታልፍና ትቀጥራለች። እንደ ወጣችም አባቷ ጋር ስትሄድ ብር ካላት እንድትሰጠውና እንደሚዝናና ሲነግራት ተናዳ ቢያንስ ሟዬ እንዴት እንደሆነች አትጠይቀኝም? የምትጨንቀው ስለ ብር ብቻ ነው። እሷ ከሆስፒታል ገብታለች። ሆስፒታል ውስጥም ከአባቷ ጋር ስትገባ ቴን ያያታል። እሷም እናትና አባቷ እንዲያወሩ ጥላቸው ስትወጣ ተደብቆ ይመለከታቸዋል። አባቷ ቤት እንደደረሰም ከወንድሙ ብር ይቀበለውና ይወጣል። እሷም ስልክ ተደውሎላት ዲዛይኑ የተሰረቀ ስለሆነ ከስራ እንደተባረረች ይነግራታል። የቴን ረዳትም ለምን እንዳደረገው ስትጠይቀው የጠላቶቹ ቤተሰብ ልጅ መሆኗ እንዳወቀ ይናገራል። እሷም ወደ ድርጅቱ በመሄድ ዲዛይኑ የራሴ ነው ላረጋግጥልህ እችላለሁ እሱ መጥፎ ነገር ተናግሮ ትቷት ይሄዳል። ወዲያውም ጓደኛ ደውሎላት ትሄድና ስራውን መልሳ ለማግኘት እንዲረዳ ታሳምነዋለች። በቀጣዩ ቀንም እስኪመጣ ጠብቀው ተጠብቀው ጃኬቱን ስትሰጠው እየተከተልሺ ነው እንዴ እንደዛ ማሰብ ከፈለግ ትችላለህ ብላው ከእሷ አጠገብ ወደ ያዘችው ክፍል ትገባለች እሱም በስልክ ልክ እንደ አባቷ እንደሆነች ሲያወራ እሷ ደግሞ ለጓደኛዋ እቅዳቸው እንዳሰቡት እየሄደ እንደሆነ እየተናገሩ ወደ በረንዳው ሲወጡ ታገኘውና ሰላም ትለዋለች እሱም ጥሏት ይገባል። ከዛም ዲዛይኖቿን በረንዳው ላይ አንጠልጥላ እንዲያው ለማድረግ ስትሞክር ለብሰ ወድቀባትና አልታነሰው ስትል ይመጣል። እሷም እንዲያቀብላት ስትጠይቀው በላስቲክ አንጠልጥሎ ይሰጣትና ወደ ውስጥ ይገባል። ማታ ላይም ለጓደኛዋ እንዳልተሳካላት ስትነግረው የሚታደስ የህፃናት ማሳደጊያ እንዳለና የቴን ድርጅትም ሊያድሰው ስለሚፈልግ እዛ እንድትሄድ ሀሳብ ይሰጣታል። በነጋታውም የህፃናት ማሳደጊያ ውስጥ ሲያያት ቴኒና ድድና እዚህ እንደምሰራ ሰምተሽ ነው የመጣሽው? አንቺ ግን ለዚህ ቦታ አትመጥኝም። እሷን በጣም ስለተናደደች ወደ ልጆቹ ትሄዳለች። ወደ ቤቷም ሄዳ እቃዎቿን እያስተካከለች የሆነ ሰው ይመጣና ቤቱ ስለተሸጠ እንድትለቅ ይነግራታል። ኪራዩን እኮ ከፍዬበታለው። ኪራዩ መለስልሻል፣ ቤቱን ግን በቶሎ መልቀቅ አለብሽ። በዛም ሰዓት ቴን ይመጣና ቤቱን በተሻለ ዋጋ ስለሚገዛው አለቃውን እንዲያናግረው ለሰውየው ይነግረዋል። ወደ እሷ ዞሮም እኔ አሁን ያንቺ አከራዎች ነው የምሆነው። ወዲያውም አከራዊ ተባለውና የእሷን ዲዛይን የሰረቀው ሰው ይደውልለትና ቤቱን ሊሸጥለት ይስማማል። እሷም ስሙን ስትሰማ ለማጣራት ታይለር የሚባል ሰው እንደሆነ ስትጠይቀው እሱ እንደሆነና ህፃናት ማሳደጊያውንም የውንም ከእሱ ጋር ለማደስ እንዳሰቡ ይነግራታል። እሷም ድሮ ላይ ዲዛይኗን ስታሳየው ሊጠቀምባት እና ዲዛይኗን ሊሰርቅ እንደነበረ ሲገባት ሂድ ሻወር ወስደህ ና ብላ ሙሉ ስራዋ እንዳቃጠለችው ታስታውሳለች። በቀጣዩ ቀንም ህፃናት ማሳደጊያው ጋር በመሄድ የአውራን ለመስራት ፈቃደኛ ስላልሆነች ከሌላ ሰው ጋር እናድሰዋለን ይልና ዞር ሲል እራን ቦታውን በጥንቃቄ እየመረመረች ይመለከታታል። ወደ እሷ ጋር በመሄድም እዚህ ምን እየሰራሽ ነው? እሷም ዝም ብላ ልትሄድ ስትል ትወድቅና ከንፈሯ ይደማል። ወደ ውስጥ አስገብቷት መድኃኒት እያደረገላት ቆይ፣ ለምን አትሰማኝም? ታይለር መጥፎ ሰው ነው። ከእኔ ጋር ከሰራ ግን ትርፋማ ነው የምትሆነው። እሱም ችላ ብሏት ትሄዳል። በዛም ሰዓት ትንሽ ልጅ ትመጣና ምን ያህል እንደሚንከባከባቸው ስትነግራት፣ ሁሉንም ለህፃናቱ ብሎ እንደሚያደርገው ትረዳለች። ጓደኛውም አዲስ ሬስቶራንት ውስጥ እንደተቀጠረ ቴኒ መጣና ለባለቤቱ ቤቱ ነገ ማገኘው ታዋቂ ዲዛይነር ስላለ ቡናዎቹ እንዴት እንደሆነ ለመቅመስ ፈልጌ ነበር። ይቻላል፣ እንዲያውም አዲስ ሰራተኛ ተቀጥሯል፣ እሱ ይስራልህ። ከዛም ቡናውን ሰርቶ ሰጠው ጥሩ እንደሆነ ይናገርና ከራን ጋር እንዳየው አስታውሶ ራን ፍቅረኛ ናት እንዴ? አይ፣ ጓደኛ ናት። ሲሄድ ጠብቆ ሚደውላትና ታይለር ሊመጣ እንደሆነ ሲነግራት እኔ እኮ ያልገባኝ ለምንኛን ድርጅት ትቶ ወደሱ እንደሄደ ነው። ስራውን ለማበላሸት አቅዶ ስለሚሆን ስንሳት እንደሚመጣ አሳውቀኝ። ታይለር እንደመጣም ዚህ ለቤተሰቦቹ ደውልና ለቴን ያዘጋጁትን ስጦታ እንደደረሰ ይናገራል። እሷም ሬስቶራንቱ ተከተላቸው ትገባና ምግቡን ስትመለከተው ታይለር የማይበላው እንደሆነ ስላስተዋለች ሊፍት ውስጥ ተከትለው ማክሷን ታወልቃለች። ምንም እንዳላወቃት ስታስተውልም ትክክለኛው ሰው እንዳልሆነ ትረዳና ለቴን ለመናገር ትሄዳለች። በሩን ስታንኳኳም ሊከፍትላ ስላልቻለች በበረንዳው ለመግባት ስትሞክር ተቀርቅራ ትቀርና እሱ ያገኛታል። በይ ወደ መጣሽበት ተመለሺ ብሎ ሲገፈትራት ትራት የምነግርህ ነገር አለ፣ ያገኘው ሰው ትክክለኛው አይደለም። እሱም ስለላመናት ሲታገሉ ልብሱ ይቀደድና ተያይዘው ይድቃሉ። ከዛም እየጎተተ ከቤቱ ያስወጣታል። ተመልሶም ወደ በረንዳው ሲወጣም በድጋሜ ሰውየው እውነተኛው እንዳልሆነ ስትናገር ተሰላችቶ ጥሏት ይሄዳል። በነገታውም ዘመዶቿ እስካሁን እውነቱ ለቴን ነግረው እንደሚሆን ያውራሉ። እሷ ደግሞ ከጓደኛዋ ጋር ምን ማድረግ እንዳለባት እያወራች ሰውየውን ለመከተል ስትሞክር አባቷ ፎቶ ያነሳታል። ታይሎርን ተከትለው ሊፍት ውስጥ ስትገባም እጁ ላይ ያለውን ምልክት ታይና ትክክለኛው እሱ መሆኑን ትጠራጠራለች። ስት በጣም አሁን ይበልጥ አምሮብሻል ይላትና እሷም ተከትለው ፎቶ ታነሳውና ክፍል ውስጥ የሚያወራውን ለመስማት ስትጠጋ ጎትቶ ያስገባታል። እየታገላት እያለም ቴኒ ደርስና ያስጠላታል። ከዛም ያረካውን ነገር እንደሚያስከስስት ታውቃለህ አይደለ? እንደምታስበው አይደለም። አየህ አብሬው ያልከው ሰው ይሄ ነው እሺ አንቺ ውጪ ብቻችን እናውራ ይላትና እንደ ወጣች ደህን አድርጎ ይቀጠቀጠዋል። ጓደኛዋ በር ላይም ጠብቆት ስለ ዳንካቱ አመሰግናለሁ፣ ስለ እሱ ምንም አይነት መረጃ ከፈለክ ደግሞ ደውልልኝ። ራን ሊፍት ውስጥ ስትገባም ተከትሏት ይገባና እሷ እግሩን መታውሮጣ ወደ ቤቷ ስትሄድ ህይወቷን አድኖላት እንዴት እንደዚህ አድርጋው እንደምትሄድ እያሰበ እግራ ይገባል። እሷን ቤቷ ገብታ ዲዛይኗን ወደ መስራት ትመልሳለች። እሱ ደግሞ ለምን ከቤተሰቦቿ ጋር እንዳልተባበረችና ታይለርም ለምን ሊያጠቃት እንደነበረ እግራ ይገባዋል። በነጋታውም ዲዛይኗን ለህፃናት ማሳደጊያው ባለቤት ስታስትመለስ ያገኛትና አሁንም መጣሽ ሌባ አይደለሁም። ይህን ዲዛይን በራሴን የሰራሁት ሰራሁት። እሱም ጓደኛዋን ያገኘውና ስለ ታይለር ያለውን መረጃ ይቀበለዋል። በነጋታውም ጋዜጠኞች በተሰበሰቡበት አዋርዶ ያሳስረዋል። እሷም ይህንን ያደረገው ስሙን ስትደርስበት ታመሰግነዋለች። በሌላ በኩል ደግሞ እሱ ታይለርን መስሎ የመጣውን ወንድሙን ሸኘውና ኬሪ ስላገዘችው ያመሰግናታል። እሷም ላረገችው ነገር ይቅር ብሏት እድል ስለሰጣት ታመሰግናለች መስሪያ ቤት ውስጥ እንድትሰራ ምድል ይሰጣታል። አያቷም ስራቸው እንዳልተሳካ ስታውቅ ንዴቷ ልጇ ላይ ለመወጣት ብትሞክርም ሚስቱ ታስቆማትና እራሷ ትመታዋለች። እራን ብቻውን እየተመገበችም ታን ይመጣና ዲዛይንሽን ወድጀዋለሁ ለድርጅቱ መስራት ትችያለሽ። ከታየር የተሻለ ዲዛይነር ታደርገኛለህ አብረን መስራት ከቀጠልሽ በትክክል እሷን በጣም ደስ ይላትና ወደ እናቷ ሄዳ ስራ እንዳገኘች ትነግራታለች። ግን ቤተሰቧማ እንደሆኑ ሲያውቅ እንዳይጎዳት እንደምትፈራ ትናገራለች። በዚህም ሰዓት ጓደኛዋ ይመጣና ፓርቲ እንዳለ ይነግራታል። በነጋታውም ስራ ቦታ ስትሄድ ኬሪን ታያትና ግራ ስትጋባ ካሁን ወዲያ እሷም አብራን ትሰራለች፣ መድኒት ትሰጥህ ነበር እኮ ረሳኸው እንዴ? አይ ግን ከአሁን በኋላ አንድ ላይ ነው የምትሰሩት። ጓደኛዋም ጠጋ ብሎ ምንም ቢሆን እሷ መንከባከብ እንዳትረሳ ስራ ልትጀምር ስትልም ዲዛይነር እንደማትሆንና ከኬሪ ስር እንደምትሰራ ስትሰማ ተናዳ ወደሱ ሄዳ ምን ማድረግህ ነው? እኔ ኮ ዲዛይነር ነኝ። ለእሱ ብቅ እስቶኝ ይነግርሻለሁ። አሁን ሻይ ይዘሽ ነይ። እሷም እየተመናቀረች ሻዩን ስትሰጠው ትደፋበታለች። እንደዚህ ነው ስታዘዥ፣ በሌላ ይዘሽ ነይ። ስትወጣ ግን ብርጭቆ ወድቆ ይሰበርባትና ሌላ እንደምትገዛ ተናግራ ስትሄድ፣ ኬሪ ገና በደም ስላላስተማርኳት ነው፣ ምንም ግድ አይስጠኝም፣ ብቻ ስርዓት እንድትይዝ አድርጊያት። ከዛም ወደ አትክልት ቦታው ተወስዳትና እንድትሰራ ታደርጋታለች። ራንም ማታ ላይ የሰበረችውን ብርጭቆ ታጣብቀዋለች። እሱም ጠዋት ሲገባ ብርጭቆውን አይቶት ማጣበቁ ቀላል እንዳልሆነ ያስባል። ከዛም የሆነ ደንበኛቸውም ልጁ ዲዛይናቸውን እንዳልወደደችው እየተናገረ ችግር ሲፈጥር እራ እንድትወጣው ትላካለች። ሰውየውም ፓርቲው ላይ አይቷት ስለነበረ ሊጠጋት ሲሞክር ቴኒ ደርስና አንቺ ውጪ፣ እኔ እወጣዋለሁ፣ ሰራተኞችን በፍጹም እንደዚህ እንድትጠጋ አልፈቅድልህም። ኬሪ ማየት የው ጋር በመሄድ እየተከታተለችው እንደሆነ ትናገራለች። እሱም ከረዳቱ ጋር ሲሰራ ይቆይና ምግብ ሰርቶ ያቀርባል። እሷም ጥሩ አርጎ እንዳበሰለው ነግራው ስለ ድሮው ሲያወሩ ራሷን ያማታል። በሌላ በኩል ራን ከጓደኛዋ ጋር ምግብ እየበላች ትኩስ ነገር እንዳይደፋበት ለማዳን ብላ እጇ ላይ ወድቅና ወደ ሆስፒታል ይወስዳታል። እዛም ቴን ረዳቱን አሁንስ እንዴት ነሽ? አንተን ሳዋራት ትንሽ ትዝ ያለ ነገር ነበረ። ለዛ መሰለኛ መመኝ ለማስታወስ እኮ መጨነቅ የለብሽም። የራን ጓደኛም ይቅርታ ይጠይቃታል። በነጋታው መጥቶ እንደሚወስዳት ሲነግራትም ተስማማና ሴር ጠብቃ ቀስ ብላ ትወጣለች። ቴንም ከዶክተሩ ጋር ሲያወራ ረዳቱ የድሮ ሕይወቷን የምታስታውስ ከሆነ ሊረብሻት ስለሚችል አብሯት እንዲሆን ይነግረዋል። እሷም ከርቀት ስታየው ፎቶ የሚያነሳው ሰው ታይና ጠጋ ብላ ፎቶ እያነሱክ ነው? እነሱም ማታለል ሳይኖርብን አይቀርም። ከዛም እጅ ተጎድቷል፣ እንዴት ልስል ነው? አውዴ ለዛ ኮኑ ጅሽ የመጣሁት ይላትና ተቃቅፈው ያመልጣሉ። መኪና ውስጥም ስለ እጇ ሲጠይቃት ምን እንደተፈጠረ ትነግረዋለች። እሱም የህፃናት ማሳደጊያው ላይ እንደምትሰራ ቢነግራትም መድኃኒቱ ስለደከማት ሳትሰማው ትሄዳለች። ከዛም ቤቷ ገብታ እሱ የሚወደውን ሻይ ትሰራና እንዲቀም ስትጋብዘውም በጣም ጠንካራ እንደሆነ ነግሯት ሊሄድ ሲል አዝሮት እላይዋ ላይ ይወድቃል። ምን እየሰራህ ነው? ቀኑን ሙሉ ምግብ ስላልበላው ይመስለኛል። እሷም ቸኮሌት ሰጠውና እስኪ ነቃ ጠብቀው። ከአሁን በኋላ ብቻህን አትሁን። የትም ስትሄድ ከእህት ጋር መሄድ ትችላለህ። እሱም ከዶክተሩ ጋር ያወራውን እንዳልሰማችሁና እረዳቱ እህቱ መሆኗ እንዳላወቀች ይረዳል። ዚህም የህፃናት ማሳደጊያ ውስጥ ከምትሰራው ልጅ ስለ ስራው ሙሉ መረጃ ይቀበላል። ቴንም ጠዋት ላይ የዲዛይኑ መረጃ ዲዛይነሯ እንደለቀቀችው ይሳማና ይጮህበታል። ስራ ቦታ መሄድና ስለ ስራው ምንም ግዳይ ስጥሽ ማደል ድሮ ቶሎ ነበር የምትናደጁ። ለማንኛውም ይህንን መድኒት ውሰጅና ትንሽ ቀን ረፊ። እሷም ያባረኛል ብላ ስትጠብቅ ስላመናት ደስ ይላታል። ከዛም አባቷን እሷን ያስቸገራትን ሰው ያገኘውና ስላናደደው ቡናውን ይደፋበታል። እሷም ይህንን ተደብቃ ስትመለከት ትቆይና አመሰግናለሁ አባዬ ይቅርታ፣ ይኔ ልጅ ለትንሽ ጊዜ ማስመሰል ስለነበረብኝ ነው። አንቺ ግን በጣም ጠንካራ ልጅ ሆነችልኛል። ዲዛይንሽንም የህፃናት ማሳደጊያ ውስጥ የምትሰራው ልጅ ናት የሰጠቻቸው። እሷም ይህንን እንደሰማች ወደ ማሳደጊያው ትሄዳለች። ከዛም ዚን የረዳችውን ልጅ ከጓደኛ ጋር በመተባበር ይዘዋታል። አያትየውም ልጇ እራን እንደረዳት ትደርስበትና ከቤት እንዲወጣ ስትነግረው ሚስቱን ይዘው ይሄዳል። እራንም ወደ ሱ ጋር ትሄድና ቸኮሌት ሰጥታው እንዲሻላቸው እርስ በርስ ይመኛሉ። ከዛም ወደ አትክልተኛው ጋር ሄድና፣ እራን የምትታመን ይመስልሃል? ከዚህ በፊት ያንተ ቤተሰብ ተሰቃይቷል። አሁን የእነሱ ተራ ነው። ኬሪም ፎቶ አንስታ ስትሮጥ ያያዋትና ባሁኑ በራሳቸው ወጥመድ እንደወደቁ ያወራሉ። ኬሪም ለአትየው ደውላ የሰማችሁን በሙሉ ትነግራት እና ፎቶውንም ትልክላታለች። እሷን ቤተሰቦቿ አዲስ የሚኖሩበት ቤት ሄድና፣ ቴንን ልትረዳው ፈልጋ እንደነበረ ግን እንዳልተሳካላት እነሱም ቢሆን ያያቷን ቤት ትተው በመውጣታቸው ደስ እንዳላት ስትነግራቸው። ተደብቆ ይሰማታል። ኬሪም ረዳቱን የቴን እህት የት እንደልጅ ታውቂያለሽ እንዴ? አዎ፣ ሌላ ከተማ ናት። እሷም ላይ አትያው መረጃውን ትነግራትና ዚህ ልጅቷን አታሉ እንዲያመጣት ይልኩታል። በሌላ በኩል ቴንም እራን የሳለችውን ስዕል ያገኘውና ፊቱን እንደ ስዕሉ እያደረገ ይስቃል። ከዛም ወደ እሷ ቤት አትክልቶችን ያስለክላታል። እሷም እኔ እኮ ምንም አላዘዝኩም። ወዲያው ግን በነጋታው አብስላ ካበላችሁ ኬሪ እንደሚቀንስላት ይነግራታል። በነጋታው ምግቡን ሰርታ ትወስድለትና ያልከኝን አርጌ ያለሁ አሁን፣ ክሊንት ቀንስልኛል አይደል? እሺ ሂጂ በቃ። ስትወጣ ተመልክቶን ፈገግራል። ስራ ቦታም ረዳቱ አንገቷ እንዳመማታይና ቢሮዋ ውስጥ መድሃኒት ስታስቀምጥላት ልጅቷ ማንም ሰው ቢሮዋ ውስጥ ሲገባ ደስ እንደማይላት ትነግራታለች። ከዛም ለቴኔዳ እንደዳ የተፈጠረውን ስትነግራው ችግር የለውም ከአንቺ እንድትርቅ ነግራታለሁ። እራሷ ሽንት ቤት ስትሄድም ረዳቱ በጣም ታማ ታገኛትና ሆስፒታል ተወስዳታለች። እሱም እንደመጣ እንድትሄድ ሲነግራት ፍቅረኛሞች እንደሆኑ ትጠረጥራለች። ሲወጣ ጠብቃም ቁልፉን ትቀማውና መኪና ውስጥ በፍጥነት እየነዳች እኔ እኮ ነኝ እጃት የመጣሁት እንዴት እንደሆነች ማወቅ የለብኝም? ደሞ እንድርቃት የምትፈልጋው ፍቅረኛ ስለሆነች አይደል? እንዴት ነው ፍቅረኛሞች እንደሆኑ ያሰብሽው? ከዛም ቤት ሲደርሱ ለማንኛውም አንድ ነገር ግልጽ ላድርግልሽ የስራው ባልደረቤ እንጂ ፍቅረኛ አይደለችም። በነጋታው ረዳቷት አመሰግናትና አብረው እየጠጡ ስለሱ ያወራሉ። በጣም ስትሰክርም እሱን ደውላ ትጠራዋለች። ሲደርስም አስክሬ ስለሷ ላጣራ ነበር ግን ቶሎ ሰከረች ብላ ጥላቸው ትሄዳለች። ወደ ቤት ሊወስዳት ሲልም ልጅቷ ያለች ስለመሰላት እሱ መሳደቧን ትቀጥላለች። ካስተኛት በኋላ እጁን ትይዘውና ጓደኛዬ ስለሆንሽ አመሰግናለሁ። በቀጣዩ ቀንም የኬሪ ልደት ስለነበረ እራን ብዙ ተጠጣና ትሰክራለች። ከዛም ቴን ወደ ቤት ሲወስዳት ረዳቷ ታገኛቸውና ከልጅነታቸው ጀምሮ ሰዎችን በደንብ እንደሚንከባከብ ስትናገር የራን ጓደኛ የሳማና እግራ ይጋባል። እሱም ትከሻው ሊያስደግፈው ሲወስዳት ረዳቱ ድሮ እሷንም እንደዛ ይደግፋት እንደነበረ ታስታውስና አንገቷ ማመም ሲጀምራት ወደ ዶክተሯ ትሄዳለች። ልጁም ተከትሏት በመሄድ የሚፈጠረውን ሁሉ ይመለከታል። ጠዋት ላይ ምራን ስትነቃ ራሷን የእሷ አልጋ ላይ ታገኘዋለች። ቀስ ብላ ስትወጣም ትናንት የማይሆን ነገር ተናገርኩህ እንዴ እሱም እንደምትወደው የተናገረችውን እያሰበ ፈገግ ሲል በሕልሜ ልጅ እያለው ጃንጥላ ላይ የሰጠኝን ጀግና ሰው አይቼው ነበር። ከየትኛው ልብ ወለድ መጻፍ ነው እባክሽ የመጣው? እየቀለድኩ አይደለም እኮ የትምህርት ቤት ክፍያዬን ራሱ እንድ ከፍል አግዞኝ ነበር። እሱም ልጅ እያለች እሱ እንደረዳት ትዝ ይለውና፣ አሁን ብታገኙ ምን ትይው ነበር? መጀመሪያ ሰላም እለዋለሁ። ምናልባትም አብሬው ሊሄድ እችላለሁ! ሌላ የምትወጂ ሰው ቢኖርሽስ ከሁለቱ ማንን ትመርጫለች? ጀግኔ ነዋ ትለውና የሮጠይ ትወጣለች። እሱም የዛን ጊዜ የለብሰው የነበረውን ኮት አውጥቶ ይመለከተዋል። ዚህም ከተላከበት ከተማ ተመልሶ ምግቡን የተስገበገበ ይበላና ማንንም ማግኘት እንዳልቻለ ይነግራቸዋል። ማታ ላይ ምራን ዚ ከታወቂ ዲዛይነር ጋር ታየዋለች እሱም ለአያቱ እሷን ተጠቅሞ ውድድሩን እንደሚያዘጋጀው እና እነሱንም ለማዋረድ እንዳሰበ ሲናገር አያቱ በሐሳቡ ትስማማለች። ራንም መቼ ነው ወደ ዲዛይነርነት የምትመልሰኝ? መልሽ ሻለው እኮ ግን ውድድሩን የምናሸንፍ ይመስልሃል? ልጅቷ እኮ በጣም ታዋቂ ናት። ከፈራሽ መውጣት እንችላለን። እሷም ወደ አባቷ በመሄድ ስትነግረው ያረጋጋትና ይመክራታል። በመጨረሻም አዲሷ ዲዛይነር ድሮታንን ተወደው እንደነበረ ይነግራታል። ወደ ቤቷ ስትመለስም ዲዛይነሯ ያኔ እንደምወድህ ስነግርህ ለማምለጥ ሞክረ ነበር፣ አሁን ግን ምንም መሄጃ የለህም። እራን ወደ እነሱ ስትሄድም በመጥፎ ሁኔታ ለማናገር ስትሞክር ያያትና ይሄ ሁሉ ጊዜ አልፎ እንኳን አሁንም ባህርሽ አልተለወጠም፣ በእስራት ማውራት እንኳን አትችይበትም። ከዛም እራን ለማሸነፍ ስታባት ይለያያሉ። ባልኮኒያቸው ላይም ቆመው እንደሚያሸንፏት እያወሩ እጃቸውን እያያዛሉ እጁ እንደያዘችው ስታስተውልም ደንግጣ ትለቀዋለች። ትንሽ ቆይቶም በረንዳው ላይ እንድትወጣ ቢጠብቃትም በእስራት ተጠምዳ ሳትወጣ ትቀራለች። ከዛም ስልኳን ስትከፍተው ብዙ ሰው እሷ እንዳልመረጣት ታይና ይከፋታል። በነጋቷም ዲዛይነሯ ሌላ ሰው አስላት ትቀበላታለች። ከዚህ ጋር ሆናም ካሸነፈቻት ቤተሰቡን እንደሚያስታውቃት ሲነግራት ቴኑ ይደፋባቸው እና ዲዛይኑን ራሷ እንዳልሳለችው እንዳጋለጣት ይነግራትና ይሄዳል። ስልኳን ስትከፍተውም ከልጅቷ ጋር ስትቀበላት የተነሳውን ፎቶ ተለቆ ስለነበረ ዚ ተናዶ ጥሏት ይሄዳል። በነጋቷ ምራንና ረዳቷ ካፌ ቁጭ ብለው ልጅቷ ትመጣና ችግር ትፈጥራለች። እናም ቴን ረዳት ስለሚወዳት እንደሆነ ትናገራለች። እሱም ጓደኛው ወደሚሰራበት ካፌ በመሄድ ስለሱ ሲጠይቅ ፈቃድ እንደወሰደ ይነገረውና ሰውየው የልጅነት ፎቶዎችን አምጥቶለት ሰጥቶት ይሄዳል። ጓደኛው የሚመጣና ስለኔ ታውቅ ነበር ማለት ነው? አዎ፣ እና አልተበቀለው ነው። አባቴ ለኔ ጥሩ ሰው ነው ብዬ አላስበም። ግን እህቱ ምንም ስለማታስታውስ አሁን ስለ ራን ብቻ ነው መጨነቅ የሚፈልገው። በቀል አልፈልግም። እሷም ከቢሮዋ ስራዋ እንደጨረሰች ልደቷን ያከብሩላታል። ከዛ ስትወጣም ከጓደኛዋ ጋር አንድ ላይ ያከብራሉ። ጤንም ድሮ ሲያገኛት የለበሰውን ኮት ይለብሰዋል። ጓደኛዋም የአንገት ጌጥ ሰጥቷት ፍቅረኛው እንድትሆን ስጠይቃት ጤን ይደውልላትና ጀግናዋ እንዳገኘችው ይነግራታል። እሷም ለጓደኛዋ ፍቅረኛው መሆን እንደማትችል ትነግረውና እየተጣደፈች ትወጣለች። ያላት ቦታ እንደደረሰችም ስለፈራች ለረዳቱ ትደውልና ሀሳብ ትጠይቃታለች። እሷም ሙሉ ቀን ስለ እሱ የማታስብ ከሆነ እንደማትወደው ስትነግራት ጥላው ትሄዳለች። ሊያስቆማት ቢሞክርም ሳይደርስባት ይቀራል። እሷ ሙሉ ቀን የምታስበው ስለ ቴን ስለሆነ እንደወደደችው ትረዳለች። ከዛም ስለ ቤተሰቧ ሲያውቅ ግን ምን ሊላት እንደሚችልም ታስባለች። በነጋቷም ጓደኛዋ ይደውልና ይቅርታ ይጠይቃታል። አያትየዋም ኬሪን ራንና ቴን እንዲቀራረቡ እንድታደርግና እህቱ የት እንዳለች እንድታውቅ ስትነግራት የልጇ ሚስት ስለሰማች ራን የእነሱ ቤተሰብ መሆኗን ለሁሉም ለመናገር ታቀዳለች። እረዳቱም የራንን ግንባር ትነካና ትኩሳት ስላላት ቤት እንድትሄድ ትነግራታለች። እሱም ስትወጣ በካሜራ አያትና ያት እየሄድሽ ነው ስላመመኝ ወደ ቤት ልሄድ ነው ወዲያው ወደ እሷ ብሄድም ሳይደርስባት ይቀራል ረዳቱም ወድሃታ ላይደን ከአንቺ ምንም መደበቅ አልፈልግም አዎ ወድጃት አለው እሷም ደስ ባይላትም ለነገሩ እኔ ረዳትህ ነኝ የአንተ ምርጫ ውስጥ መግባት የለብኝም እራን ቤት እንደደረሰችን በር ላይ እሷ የማን ቤተሰብ እንደሆነች ተጽፎ ስለነበረ ልታጠፋው ብትሞክርም ሳይሳካላት ይቀራል ከዛም አባቷ ደውልና በሩ ላይ ብዙ ሰዎች እንደተሰበሰቡ እናቷንም ሰላም እንደነሷት ሲነግራት ለጓደኛዋ ደውላለት ወዲያው ትሄዳለች። ስትደርስም ዲዛይነሯ የሰራችሁ ተንኮል እንደሆነ ትደርስበታለች። እናቷ እራሷን ስትስትም ዚህ ለልጅቷ ገንዘብዋን ስጣትና ትሄዳለች። እናቷ ስትነቃም ግድግዳው ላይ ተጻፈውን ለጓደኛዋ ትነግረውና ሊያጠፉ ትሄዳሉ። የተቀረጸ ቪዲዮንም እንተለቀቀ ታያለች። በተመሳሳይ ሰዓትም ቴን ግድግዳው ላይ ተጻፈውን ያየዋል። ከዛም ረዳቱ ቪዲዮ እንደለቀቁ ስትነግረው ለጋዜጠኞቹ እንደጠፉት ይነግራቸዋል። እሷም በጣም አምኗት እንደነበረና እውነቱ ልትነግረው እንደሚገባ በማሰብ ቤቱ ሲደርሱ ግድግዳው ላይ ምንም አልነበረም። ለማብራራት አስባን በሩን ስታንኳኳ የሚከፍትላት ታጣለች። ከዛም ሌሊቱን ሙሉ ስትደውልለት ትቆይና ጠዋት ላይ ቪዲዮውን ካሰረዘ በኋላ ምንም እንዳልገባው በመምሰል ያዋራታል። እሷም ቪዲዮን ብትፈልገውም ልታገኘው አልቻለችም። ወደ ስራ ስትሄድም ዲዛይነሯ ሁሉም ፊቱነቱን ትናገራለች። ይህንን ያደረገችውም ረዳቷ ስራ እንደምትሰጣት ስለነገረቻት ነበር። እራን ረዳቷን ለማዋራት ብትሞክርም ጥላት ትሄዳለች። አንዷ ሰራተኛ ስትገፈትራትም ጓደኛዋ ይይዛትና ይወጣል። ከዛም ቴንን ሲያገኙት እኔ አምንሻለሁ፣ መሄድ አይጠበቅብሽም። ይህንን ሁሉ ጊዜ እያወቅ ለምን ዝም አልካት ታዲያ? ከዛም ጓደኛው ይመጣና ሙሉ ሌሊቱን ቪዲዮን ለማጥፋት እንደቆየ ሲናገር ታውቅ ነበር ማለት ነው? አዎ፣ ካወኩ ብዙ ጊዜ ሆኖኛል። ጓደኛዋም የማይታመን ሰው እንደሆነ ተናግሮት ይዟት ሊሄድ ሲል ይህንን ያደረኩት እኮ ስለምወድሽና ቤተሰብሽን በእኛ መሀል እንዲገባ ስላልፈለግኩ ነው። እሷም ይህንን ሰምታ ብትቆምም ጓደኛዋ እንዲሄዱ ያሳምናታል። እሱም ወደ አያቷ ሄድና ድሮ ላይ የሆነች ልጅ በትምህርቷ እንድትረጃ ስትጠይቅሽ ነበር። የልጅ ልጅሽ ናት አደል? አባቷ ትቷት ሄዷል። ስለዚህ ከእሷ ጋር ምንም ግንኙነት የለንም። እሱም ያወራችውን ይቀርጻትና የሆነ ሰው ከእናንተ ቤተሰብ እንደሆነች ለማጣራት ሞክሮ ነበር። ግን ከአሁኑ ወዲያ በፍጹም ልትጎዷት እንዳታስቡ። በጣም ነው የመወዳት ከዛም መስሪያ ቤት ለተሰበሰቡት ሰዎች የቀዳውን ይልክላቸዋል። እራን ወዳለችበትም ሄዶ እጇን በመያዝ ልደት ሽላ ከብርልሽ ፈልጌ ነበር፣ ግን ሁለታችንም ብርድ መጥቶን ነበር። አንተ እንዴት ብርድ መታህ? ያንን ኮት ለብሶ ማንም ሰው ለረጅም ሰዓት ከቆመ እኮ ብርድ ይመታዋል። እሷም ጀግናዋ እሱ እንደነበረ ይገባትና ተያይዘው ይወጣሉ። ጓደኛውም ይህንን ሲመለከት በጣም ይቀናል። ከዛም ኬክ አሰርቶ ጊታር ይጫወትላትና የአንገት ጌት ሰጥቷት ፍቅረኛው እንድትሆን ይጠይቃታል። ትንሽ ተናድጄ፣ ይባሃለሁ መታገስ አያቅተኝም። ከዛም ፍቅራቸውን ይገላለጻሉ። በነጋታውም ሁለቱም ምሽቱን እያስታወሱ ፈገግ ይላሉ። እሷም ጓደኛው ይደውላትና ለምን እንደሄደች ሲጠይቃት ልደቷ እንዳከበረላትና ፍቅረኛው እንድትሆን እንደ ጠይቃት ትነግረዋለች። ልደትሽ ማክበር አቶ ጅማል ነበር እንዴ? አዎ፣ ግን ከእሱ ጋር ከሆነ ደስ ይለኛል። ጥያቄውን ስጥ ተቀበልሽው? አዎ። እሱም በዚህ በጣም ይከፋል። ከዛም አብረው ወደ ስራ ሄዱና ሲጠጋት ገፍትራው ሰዎች ይሆናል። እና ምን ችግር አለው? አንተ እኮ አለቃ ነህ፣ እንደሱ ማድረግ አንችልም። ከዛም ተደብቃ ስትሄድ እያያት ይስቃል። ትንሽ ቆይቶም ለአትክልተኛው ስለ ግንኙነታቸው ይነግረውና ደስ እንዳለው ይናገራል። ቡና እንድታፈላለት ጠይቋትም አንድ ላይ ሲሄዱ እረዳቱ ብሽቅ ትላለች። ቡና ቦታው ላይ ግን ሰው ስለመጣባቸው ወደ ክፍሉ ይሄዳሉ። የዚህ እናትም ወደ ካፌው ባለቤት ትሄድና በልጆቹ አስፈራርታ የሚያውቀው ምስጢር ትጠይቀዋለች። እሱም የራን ጓደኛና የጠፋችው ልጅ እህትና ወንድም መሆናቸውን ይናገራል። ከዛም ዚህ ልጁን ይጠራውና አብረው እንዲሰሩ ቢጠይቀውም ልጁ ሳይስማማ ይቀራል። ከወጣ በኋላም ለራን ይደውልና የተፈጠረው ሊነግራት ሲል ያሉበት ቦታ ትጠራዋለች። ወደዛ ሲደርስ ግን አንድ ላይ ስላያቸው ቀንቶ የዚህ ተንኮል ላይ ለመሳተፍ ይስማማል። ከዛም ለረዳቷ ይደውልላትና ወንድሟ እንደሆነ ሲነግራት ወደ ቴንት ሄድና የተፈጠረውን ትነግሯለች። ኬሪም ሁለቱንም ለማጣላት ስለተላከች አብሯት የስራ ዝግጅት ላይ እንዴት ጠይቀውና ዝግጅቱ ላይ ረዳቷ ፍቅረኛ እንደሆነች ስታስመስል ሰዎች ቪዲዮ መቅረጽ ይጀምራሉ። በዛም ሰዓት ኬሪ መሀል ትገባለች። እሱም ኬሪም ከሱ ጋር እንድትሰራ እንዳሳመናት ያስታውሳል። የዚህ አባት ተናዶም ኬሪም ካንተ ጋር እንድትቆም አደረካት፣ እሷም ብቻ እንኳን አይደለም ይልና የካፌ ባለቤቱንም ከሱ ጋር እንደሆነ ያስታውሳል። ከዛም የራን ጓደኛ ጋር በመሄድ ያደረገው እንደሚያውቅ ግን ሊጎዳቸው ቢፈልግ ኖሮ ረዳቱማ እንደሆነች እንደሚናገር ይነግረውና የአባቱን ዲያሪ ይሰጠዋል። እሱም ሲያነባው ምን ያህል የወደው እንደነበረ ይረዳል። በቀጣዩ ቀንም እነ ራን ሲዝናኑ ይቆዩና ቤት ሲሄዱ ረዳቱ ትደውላለች። ሳይነሳላ ሲቀርም ወደ ቤት ውስጥ ለመጣች ራን ሽንት ቤት ውስጥ ትደበቃለች። እሷ እቃ ገዛ ስታ ብትመጣም እሱ ቀድሞ እንደገዛ ታያለች። ከዛም ሻወር ሊወስድ እንደሆነ ተናግሮ ቤቷ ሄዳ እረፍት እንድታደርግ አዟት፣ ሻወር ሲገባ እንዴት ነው የበሩን ፓስወርድ ያወቀችው? እሱ የኔ ጥፋት ነው እቀይረዋለሁ። ከዛም እሷ አስተጣጣ ቆይታ ልትወጣ ስትል ዚያ ያገኛታል። ሊደበድቡት ከነበሩ ሰዎችም ታድነውና ይዛው ስትወጣ አለቅ ብሎ ያስቸግራታል። ወዲያውም የራን ጓደኛ ያድናታል። እንዳንተ አይነት ሰዎች እሷ መንካት አይችሉም። አመሰግናለሁ። በቀጣዩ ቀንም ዚህ ስጦታ ይዘውሏት ሲመጣ መወደውን እንኳን አታውቅም ብላ ጥላው ትሄዳለች። ከዛም ቲን ዲዛይኑ እንዳለቀ እንድታይ ቢልካትም እረፍት መውጣት ስለፈለገች ይፈቅደለታል። የውድድሩ ቀን ላይ ግን ቤተሰቦቿ የእሷን ዲዛይን ሰርቀው ያቀርቡታል። እሱም ወደ መድረክ ሄዶ ይቅርታ ሊጠይቅ ሲል ረዳቱ የችን ዲዛይነር ይዛመታ ሌላ ዲዛይን ታቀርባለች። ራንም እሷ እንደከዳት ይሰማታል። ረዳቱም ያሰቡት ተንኮ እንድትሳካላቸው ታስታውሳለች። ከዛም ራን ስትወጣ ያቷት አስቆማትና ቤተሰብሽን የከዳሹ ከዳሹ ለማ ይምንሳው ብለሽ መሆኑን አየሽ ትልና በጥፊት አጭሏታለች። እሷም እያለቀሰች ትወጣለች። እሱ ደግሞ ወደ ቢሮ ሄድና ረዳቱ እንዳደረገችው ስላወቀ ይጣላሉ። ወደ ራም ቤተሰቦችም ሄድና እንደተጣሉ ግን እሱ እንደዚህ ታደርጋለች ብሎ እንደማያስብ ሲያወራት ሰማውና ይታረቃሉ። ዚህም በድጋሚ ረዳቱ ጋር በመሄድ ሲያስቸግራት ትመተዋለች። ከዛም ሆስፒታል ሆና ለወንድሟ ትደውልና ማስታወስ እንደቻለች ስትነግረው ወደ ወደ እሷ ጋር ይሄዳል። ከዛም ዚህ እንዳስቸግራት ሲሰማ እጁን ይጠመዝዘዋል። ምንም ብታደርግ ረዳትን በጣም ወድጃት አለው። እኔ እኮ ረዳቱ አይደለሁም እህቱ ነኝ። እኔ ምን አገባኝ ታዲያ? አንተ ከራን ጋር አይደለህ? ስለ ድሮ ምንም አይመለከተኝም እንዴ። ቴን እኮ ትክክለኛ ወንድም አይደለም። ከድሮ ጀምሮ ወደዋለሁ። ቴን ከመመለሱ በፊት ግን ስልክ ተደውሎለት ይሄዳል። ዜ ቤታቸው ድረስ በመሄድም እውነቱን ተናገር፣ ማንን ነው የምትወደው? ምን ማለት ፈልግህ ነው? አታውቂም አደል? ረዳቱ ተወደዋለች። እሷም ግራ ተጋብታ ስትሄድ ወደ አትክልት ስፍራ ይወስዳትና ዜ የሚለውን አትስሚው። የምር ግን ፍቅረኛ ልትሆን ነበር? አዎ ይህን እንደሰማች ተነስታ ትሄዳለች። ከዛም ከጓደኛዋ ጋር የሚገነባ ህንፃ ለመጎብኘት ሄዱና ሰራተኞቹ መንፈስ እንዳለ ሲናገሩ ሰምታ ማታ እዚህ እንደምትቆይ ትነግራቸዋለች። ምሽት ላይ የሚሆነ ድምፅ ትሰማና ከኋላዋ ያለውን ሰው በእንጨት ትደበድባለች። ግን ሰውየው ትሄድ መሆኑን ታይና እዚህ ምን ትሰራለህ? አስደነገጥከኝ እኮ እኔማ ለሌላ ሰው ያዘጋጀነው ወጥመድ ውስጥ እንዳትገቢ ብዬ ነበር። ግን መልእክት ስልክልሽ አትመልሽም። ከዛም ችግር ሲፈጥር የነበረው ሰው ይያዛል። ምግብ እንዳመጣም ይነግራትና ይታረቃሉ። ጠዋት ላይም የሰራተኞቹን ድምፅ ሰማና እንዳይወጣት ነግረውና መንፈስ ነው ያሉትን ሰው እንደያዘችው ትናገራለች። የዚህ ቤተሰቦች ጋር በመሄድም መንፈስ ያስመሰሉት እነሱ መሆናቸውን ስላወቁ ከሁን በኋላ እንዳይደርሱባቸው ይናገራል። ቤተሰቦቿ ጋር ሄደውም ምግብ እየበሉ ጥሩ ጊዜ ያሳልፋሉ። እረዳቷም የእራን ጓደኛ ጋር በመሄድ አንተ ግን የምትገርምነህ እራን ከወደድካት ለምን አብረው እንዲሆኑ ታደርጋለህ? እሱም እህቱ እንደሆነች ቢነግራትም ሳታምነው ጥላው ትሄዳለች። እነቲን እየተዝናኑ ያለ መረዳቱ ትደውለትና እንዳመማት ነግራው ሲሄድ እንደምትወደው ትነግረውና እሱ እንደእህቱ እንደሚያያት ይነግራታል። እራን ስትመጣም አብረው መሆን ከፈለገች ቤቷ እንድታድስ ስትነግራት ትስማማለች። እሱ ሲወጣላት ግን ትሰድባት እና እሱንም እንደማት መጥነው ትነግራታለች። ምንም ብታደርግ እንደማትተው ሲገባትም ከዚህ ጋር ፍቅረኛ እንደምትሆን ነግራው ትወጣለች። እሱም እራን ላይ ሲጮህባት ይጣላሉ። እረዳቱም እዚህ ጋር በመሄድ ሁለቱንም በማጣላት እንዲያግዛ ተጠይቀውና ይስማማል። ፎቶ ተነስተውም ይልኩለታል። በቀጣዩ ቀንም ሽርሽር ሄዱና በግድ ይጠጋታል። ከዛም ቴን ከረን ጋር እንዲጣላ ብላ ዚህ መልእክት ይልክለታል። እሷም ይህንን ስታውቅ እንደምትጣላው ግን ረዳቱ የት እንዳለች እንዲነግራት ትጠይቃለች። የተላከላት አድረሻ ላይም ሲደርሱ ረዳቱን ፈርታ ያገኟትና ለፖሊስ ሊደውሉ ሲሉ የቀረጻት ቪዲዮ ስላለ እንዳይደውሉ ታደርጋቸዋለች። ከዛም ወደ ቤት ሲወስዷት ግን ሁሉንም እራሷ እንዳደረገችው እያሰበች ትስቃለች። ለቴንም የግንባታ ስራው እንደተቋረጠ ይነገረዋል። የኢራን ጓደኛ ደግሞ ከአያቷ ጋር በፈለገችው ነገር እንደሚረዳት እሷም እራንን ከሚጎዷት ሰዎች እንድትጠብቃት ትስማማል። ትንሽ ቆይቶ ግን ረዳቱ በሰራችው ተንኮል የግንባታ ስራው በኢራን ምክንያት እንደቆመ ይወራል። ከዛም ረዳቱ እሷ እንደሆነ ስሟ እንዴ ተበላሽቷል። ሁሉንም ነገር ብናሳብብባትስ። ቆይ፣ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽው? አባትሽ በህይወት ቢኖር ኖሮ ያፍርብሽ ነበር። ትቷት ሲወጣ ማልቀስ ትጀምራለች። እሱም ወደ እራን ጋር በመሄድ ሁሉንም ነገር አስተካክሏለሁ፣ አታስቢ። እሺ አምንሃለሁ። በነጋቷም ጓደኛዋ ከአያቷ ድርሻ እንደሚሰጠው ይነግረዋል። ሁለቱ ወደ ቤት ሲሄዱም እግሯን ወደ ምስላላት ያዝላትና ደስ ይላታል። ረዳቷም ይቅርታ ተጠይቃትና ይታረቃሉ። ወደ ቤት ስትመለስም መንገዱ በሙሉ በብርሃን ተሞልቶ ታገኘዋለች። እሱም አሁን ወደ ቤት ስትመለሽ ችግር አይገጥምሽም። እጇን ይዟትም ይሄዳሉ። ከዛም ጓደኛዋ አባቷ እናቴን አንድ ላይ እየጣጡ አያትየው እየው በቶሎ ስላመነቻቸው ደስ ይላቸዋል። በነጋታው ወደሷ በመሄድ ጥላቸውን ትተው አብረው እንዲሰሩ ያሳመኗታል። እሷም የልጇን ልጅ ይዛ ትሄዳለች። በመጨረሻም እነቴን ሲዝናኑ፣ ድምፅ ሲሳሙና ሲነሱ ዚህ ለረዳቷ እየዘፈነላት ያገኙታል። ከዛም ቤተሰቦቿ ሲመጡ በጣም ወድሻለሁ ታገብኛለሽ? እሷም ትስማማለች። ቀለበት ሲያደርግላትና ሁሉም በደስታ ሳይዋቸው ፊልሙ ይጠናቀቃል።